አንተ እየጠጣ ነው እንዴ? ለምን ለምን አልጠጣም? እ? ምንድነው ደግሞ ሻንጣው? ነው እንደዚህ ሻት የምታደርገው

በጣም እኮ ነበር የምወደዳት ማለት ነው። ውደዱ እና ምን እንዳደረገች ማለት አረገኝ። ማጠጣ ከሆነ ለምንድን ነው አረቄ የምጠጣው? አረቄ ቤት አላት እናትህ፣ አረቄ ቤት አላት እንድትገዛ ነው። ሌላ ለምንድን ነው አረቄ የምጠጣው? አሁን ተረገኝ ካለችበት ስናይ

ወንድሜ ምን አባሽ ስለሆንሽ ነው? አረጌ ካልጣ እየሰማሽ ነው? ምን እና ነው ምን የምሰፍርላት? አንተ ማ ሰፈረች የለውም እኮ ይኸው አረቄ እየሰፈርክላት እኮ ነው ምንድን ነው ሌላ የሚሰፍር ልጅ ህፃን ህፃን ይመስል ገና እሷ አልጠጣችም ብሎ እንትን ይላል እንደ በእናትህ አንተ የአረቄ አከፋፋይ ነው

ተነስና ሻወር ምናምን ደግሞ በፀጉር አድርገህ ነው የምጠጣው። ምንድነው፣ ሴት ውስጥ ያለው ፀጉር ብዛት። አረቄ በፀጉር ትጠጣለህ? አረቄ በፀጉር ትጠጣለህ? የት ሀገር ነው አረቄ